ባለሙያዎች መሰጠት የእናቶች ህክምናና ሞትን ለመቀነስ ያለው ሚና ከፍተኛ መሆኑን የደቡብ ኢትዮጵያ ክልል ጤና ቢሮ አስታውቋል። በክልሉ ባለፉት ሶስት ወራት ደህንነቱ የተጠበቀ የጽንስ ማቋረጥና የድህረ ጽንስ ማቋረጥ አገልግሎት እንክብካቤ ያገኙ ሴቶች ሶስት ሺ ሶስት መቶ ሰማኒያ ሲሆኑ ከነዚህ ውስጥም አንድ ሺ ሶስት መቶ አርባ ሴቶች ህጉ በሚፈቅደው መሰረት ደህንነቱ የተጠበቀ የጽንስ ማቋረጥ አገልግሎትን አግኝተዋል። ቀሪዎቹ ሁለት ሺ አርባ ሴቶች የድህረ ጽንስ ማቋረጥ ወይንም ድንገተኛ አገልግሎት ማግኘታቸውን በክልሉ የጤና ቢሮ የቤተሰብ እቅድ የአፍላ ወጣቶችና የወጣቶች የጤና ፕሮግራም አስተባባሪ አቶ አብርሃም ወንድሙ ለብስራት ራዲዮ ተናግረዋል። እንዲሁም አንድ ሺ ስምንት መቶ ሰማኒያ ሶስት ሴቶች የድህረ ጽንስ ማቋረጥ የቤተሰብ እቅድ አገልግሎት ማግኘታቸውም ተገልጿል። አፍላ ወጣቶችና ወጣቶች ሴቶች የድህረ ጽንስ ማቋረጥ አገልግሎት በተለይም ደግሞ የድህረ ጽንስ ማቋረጥ የቤተሰብ እቅድ አገልግሎት በቀጣይ ያልታቀደ እርግዝና እንዳይከሰት የቤተሰብ እቅድ አገልግሎት እና ህጉ በሚፈቅድላቸው ሁኔታ ደህንነቱ የተጠበቀ የጽንስ ማቋረጥ አገልግሎት ተደራሽነት ላይ በትኩረት መስራት አለብን ሲሉ አቶ አብርሃም ጨምረው ለጣቢያችን ተናግረዋል ስትል መባወርቅነ ዘግባለች። በደብረ ማርቆስ ከተማ ወላጅ አባቱንና የእንጀራ እናቱን በጥይት የገደለው ተከሳሽ በእድሜ ልክ እስራት ተቀጣ። በደብረ ማርቆስ ከተማ አስተዳደር በተድላ ጉሎ ክፍለ ከተማ ቀበሌ 18 ልዩ ቦታው ታቦር ተብሎ ከሚጠራበት አካባቢ ተከሳሽ ትዕዛዙ ዋለልኝ ፈንታ የተባለ ግለሰብ ጥቅምት 15 ቀን 2018 ዓ ም ከጠዋቱ 3 ሰዓት የወንጀል ድርጊቱን ፈጽሟል። ለቤት መስሪያ ድጋፍ ካልሰጣችሁኝ በሚል ምክንያት ወላጅ አባቱንና እንጀራ እናቱን ለስራ በተሰጠው የጦር መሳሪያ የተለያዩ የሰውነት ክፍላቸው ላይ በጥይ ተደጋግሞ በመምታት ህይወታቸው እንዲያልፍ አድርጓል። ወንጀሉ ከተፈጸመ በኋላ ህብረተሰቡ ለጸጥታ ኃይል በሰጠው ጥቆማ መሰረት ተጠርጣሪውን በቁ ቁጥጥር ስር በማዋል ፖሊስ የምርመራ ሂደቱን በእጅ ከፍንጅ በማጣራትና መዝገቡን በተገቢ ሁኔታ በማደራጀት ለምስራቅ ጎጃም ዞን አቃቤ ህግ መምሪያም ልኳል። የምስራቅ ጎጃም ዞን አቃቤ ህግም ከፖሊስ የደረሰውን የምርመራ መዝገብ በማደራጀት በማስረጃ አስደግፎ ክስ በመስረት ተገቢ የህግ ሂደት እንዲታይም አድርጓል። የምስራቅ ጎጃም ዞን ከፍተኛ ፍርድ ቤት ህዳር 9 ቀን 2018 ዓ ም በሰጠው ውሳኔ መሰረት ተከሳሽ ትዕዛዙ ዋለልኝ ፈንታ ጥፋተኛ መሆኑን በሰው ማስረጃ በመረጋገጡ በእድሜ ልክ ሰዓት መቀጣቱን የምስራቅ ጎጃም ዞን ከፍተኛ ፍርድ ቤት የህዝብ ግንኙነትና ኮሚኒኬሽን ባለሙያ የሆኑት አቶ መስፍን ትእዛዙ ለብስራት ራዲዮ ተናግረዋል። የሰው ልጅ ችግርና አለመግባባት በሚፈጠርበት ጊዜ ተከን ብሎ ተወያይቶ መፍታት እየተቻለ በቂ ባልሆነ ምክንያት ክቡሩን የሰው ህይወት መቅጠፍ ተገቢ ያልሆነና ሊያውም ተንከባክበው ያሳደጉትን ወላጅ አባቱን በጥይት መግደል ሰብአዊ ባህሪ ባልሆነ አርመናዊ ተግባር መሆኑን መምሪያው ገልጿል። ጊዜያዊ ያልሆኑ አለመግባባቶችና የሀሳብ ግጭቶች፣ ጥያቄዎች በሚኖሩበት ጊዜ ቸኩሎ እርምጃ ከመውሰድ እና ጸብ ከመፍጠር በፊት በሀገር ሽማግሌዎችና በሃይማኖት አባቶች አማካኝነት እንዲፈታ ማድረግ እንደሚገባም ተገልጿል። ተመልካቾቻችን አሁን ደግሞ ወደ ውጭ መረጃዎቻችን አልፋለን። አፍሪካ የተ ሀገር ኤስዋቲኒ ከአሜሪካ የሚባረሩ ሰዎችን ለመቀበል ከዋሽንግተን አምስት ነጥብ አንድ ሚሊዮን ዶላር እንደተቀበለች አረጋገጠች። የደቡብ አፍሪካዊቷ ሀገር ኢስዋቲን መንግስት ፕሬዝዳንት ዶናልድ ትራምፕ ስደተኞች ላይ የወሰዱት ባለው ጠንካራ እርምጃ ምክንያት ከአሜሪካ የሚባረሩ ሰዎችን ለመቀበል ከትራምፕ አስተዳደር አምስት ነጥብ አንድ ሚሊዮን ዶላር መቀበሉን አረጋገጠ። ኢስዋቲን ከአሜሪካ የሚባረሩ ስደተኞችን ለመቀበል ከትራምፕ መንግስት ጋር ስምምነትን ማሰሯ ከመብት ተሟጋቾች ቡድኖች ከፍተኛ ወቀሳ አስነስቷል። ሰኞ እለት በአገሪቱ ፓርላማ በቀረቡበት ወቅት ይህ ጥያቄ የቀረበላቸው የፋይናንስ ሚኒስትሩ ኒል ሪኬ በርግ መንግስት ከአሜሪካ ገንዘብ መቀበሉን አረጋግጠዋል። ከአሜሪካ ለሚባረሩ ሰዎች እንደሆነ የተነገረን ከጠየቅን በኋላ ነው ሲሉ የሚመሩት ሚኒስተር መስሪያ ቤት ስለ ሂደቱ መረጃ እንዳልነበራቸው መናገራቸውን የፈረንሳዩ የዜና ወኪል ኤኤፍፒ ዘግቧል። መስከረም ላይ የሰብአዊ መብት ተሟጋቹ ሂዩማን ራይትስ ዋች የስምምነቱን ቅጂ መመልከቱን አስታውቀውም ነበረ። ስምምነቱ ኢስዋቲኒ 160 የሚባረሩ ሰዎች እንደምትቀበልና በምላሹ የአሜሪካ መንግስት ለድንበር ና ስደት አስተዳደር አቅም ለመገንባት የሚውሉ አምስት ነጥብ አንድ ሚሊዮን ዶላር እንደሚሰጥ ማስፈረሙን ገልጾም ነበረ። ኢስዋቲኒ እስካሁን ድረስ በሁለቱ ዙር ሐምሌና ጥቅምት ላይ ስደተኞችንም ተቀብላለች። ወደ ሀገሪቱ ከገቡ ተመላሾች ውስጥ አንዱ መነሻው ወደ ሆነችው ጃማይካም ተልኳል። የኢስዋቲኒ መንግስት ተወካይ ቃል አቀባይ ታቢሌ ሚድሉ የሌሎች ሰዎችን ወደ መነሻ አገራቸው ለመመለስ ግንኙነቶች በሂደት ላይ መሆናቸውን ለቢቢሲም ተናግረዋል። ሩሲያ በምዕራብ ዩክሬን በፈጸመችው ጥቃት ዘጠኝ ሰዎች

የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ እንዳስታወቁት ሩሲያ በምዕራባዊቷ ቴርኖፔል ላይ በፈጸመችው ጥቃት ዘጠኝ ሰዎች ሲገደሉ በደርዘን የሚቆጠሩም ቆስለዋል። በጥቃቱ ሩሲያ ከ አራት መቶ ሰባ በላይ ሰው አልባ አውሮፕላኖችንና ና አርባ ሰባት ሚሳይሎችን ዩክሬን ላይ መተኮሷ የተረጋገጠ ሲሆን ዘጠኝ ፎቅ ያላቸው ቤቶች በጥቃቱ ተመተዋልም ሲሉ ዜሌንስኪ ተናግረዋል። በዩክሬን ሁለተኛ ከተማ ካርኪቭ ሶስት ወረዳዎች ከባድ ሰው አልባ አውሮፕላኖች ጥቃት የተመቱ ሲሆን ህጻናትን ጨምሮ ከሰላሳ በላይ ሰዎችን ቆስለዋል። በማህበራዊ ሚዲያ ላይ የተለቀቁ ፎቶዎች እንደሚያመላክቱት ህንጻዎችና መኪኖች መቃጠላቸውንም ያሳያሉ። የኃይል መቆራረጥ በመላው ሀገሪቱ በሚገኙ በርካታ ክልሎች ላይ ማጋጠሙን የዩክሬን ኢነርጂ ሚኒስተርም አስታውቋል። ሮብ ማለዳ ላይ የተፈጸመው ጥቃት በየካቲት 2022 ሩሲያ ሙሉ በሙሉ ወረራ ከጀመረችው ወዲህ በምዕራብ ዩክሬን ላይ ከደረሱ ገዳይ ክስተቶች አንዱ ሆኖም ተመዝግቧል። ዘለንስኪ በቴርኖፔል ከተማ ውድመት መድረሱን ተናግረው ሰዎች በፍርስራሹ ውስጥ ታግተው ሊገኙ እንደሚችሉም ተናግረዋል። በጥቃቱ በምዕራብ ዩክሬን ውስጥ የሀይል ማመንጫዎች፣ የትራንስፖርትና የሲቪል መሰረት ልማቶች ተጎድተዋል። በኢቫኖ ፍራንኪቭስክ ክልል ውስጥ ያሉ የኢነርጂ ዘርፍም ጥቃት ደርሶባቸዋል። በቱርክ ከሚገኙ አቻቸው ሬሴፕ ጣይብ ኤርዶጋን ጋር ለመነጋገር በቱርክ መዲናም የሚገኙት ዘለንስኪ የዩክሬን አጋሮች እርዳታ እንዲያደርጉም ጥሪ አቅርበዋል። በንጹሃን ህይወት ላይ የሚሰነዘረው የድፍረት ጥቃት በሩሲያ ላይ ያለው ጫና በቂ አለመሆኑን ያሳያል ሲሉ ማክለዋል። ውጤታማ የሆኑ ማዕቀብን በሩሲያ ላይ እንዲጣልና ለዩክሬን የሚሰጠው እርዳታ ሊጨምር ይገባልም ሲሉ ተደምጠዋል። ተመልካቾቻችን ከተወዳጁ ጣቢያችን ብስራት ዩትዮብ ቻናል ወደ እናንተ ሲደርስ የነበረ የመረጃ ሰዓታችን ይሄንን ይመስል ነበር። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር ቆይታ አድርጌ ነበር። መልካም ቆይታ